አይነ በሲሮ አፍቃሪ ከሚለው ታሪክ ከክፍል ሰላሳ ስምንት የቀጠለ ኤልያስ ሳሎን ውስጥ እየተንጎራደደ ነው በጭንቀት ተሞልቶ ወዲህና ወዲያ ይላል ወደ በሩ ድምጽ በሰማ ቁጥር ቀና ይላል ምክንያቱም ኤልያስ አንድ የቀጠረው ሰው እየጠበቀ ነው የቀጠረውም ወሳኝ ሰው እስኪመጣ ድረስ ልቡን ከፍቶ በመጠባበቅ ላይ ነው ኤልያስ ወደ ላይ ወደ ታች እያለ እየቆመ እየተብሰለሰለ የግድግዳውንም ሆነ የሞባይል ሰዓቱን ደጋግሞ እያየ አንድን ሰው ይጠብቃል። አሰላሙ አሌይኩም ወረሐመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። ተለመደው የተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ የቆየ በዚህ ሁኔታ ዘለግ ካሉ ደቂቃዎች በኋላ እንደ ጠበቀው በሩ ተንኳክቶ ጥበቃው ከፈተና ያን ተጠባቂ ሰው አስገባለት። ኤልያስ ሰውየውን እንዳየው በፈገግታ ተሞልቶ በጣም ቆየህ እኮ አስጨነከኝ፣ አለው። ሰውየውም መለሰለት የስራውን ውስብስብነት ትረዳ የለ፣ በዛ ምክንያት ነው፣ በጣም ይቅርታ አለ። ወንበር ላይ ጋበዘውና ተቀመጠ። ኤልያስ ቀጠለ፣ እሺ አሁን ለነገ ምን አዘጋጀህልኝ? ምን ማድረግ እንዳለብኝ በትክክል ንገረኝ ሲል መለሰለት። ሰውየውም ነገ አንተ ማድረግ ያለብህ ትልቁ ስራ እዚህ ወረቀት ላይ በስምህ ዝርዝር ያስቀመጥኩልህ ሰዎች ፍርድ ቤት እንዳይመጡ ማድረግ ነው። እነዚህ አምስት ሰዎች ፍርድ ቤት ከመጡ ነገሩ ያበቃል ስለዚህ ለምስክርነት እንዳይበቁ እዚህ የዘረዘርኩልህ አምስት ሰዎች ማለትም ሱላይማን ኦማ ማሚ ዶክተር ያሬድ እንዲሁም መሪም ነገ ፍርድ ቤት መምጣት የለባቸውም አሁኑኑ ማድረግ ባለብህ ነገር አድርግና እንዲቀሩ አድርጋቸው አለው ይህ ሰውዬ ጠበቃው መስፍን ነው ከእነ ሱላይማን ወንበር ችሎት አለብኝ ብሎ ተሰናብቷቸው በኤልያስ ተገዝቷልና በአሽከርነት ሊዋልል በገንዘብ ስለታለለ ቅድም የሰማውን መረጃ ሁሉ በወረቀት አጠናክሮ ለጠበቃዋ በመስጠት ፈንታ ፋንታ ለኤልያስ አስረከበው። ነገ ለምስክርነትም ጭምር እንዳይመጡ ለኤልያስ አስጠንቅቆ ነገረው። ክፍል 39 እነኛ ተወዳጁ የአህመድ ሀዲሞች ኢክራምና ኢምራን በመኪና ከአዳማ ወደ አዲስ አበባ በፍጥነት እየጋለቡ ነው። መኪናው እጅግ በፍጥነት ይጓዛል። በፈጣን አነዳዱ የተሳቀቀችው ኢክራም ኢክራም ኢምራንን እንዲህ አለችው፦ ኢምራን፣ ቀስ በል እንጂ በጣም በጣም እየፈጠንክ እኮ ነው አለችው። ኢምራንም ምነካሽ፣ ቀን እኮ የለንም በቃ ዛሬ እና ነገ ብቻ ነው እኮ ያለን በፍጥነት መድረስ የለብንም እንዴ? ሲል መለሰላት። ኢክራምም ቀጠላ። በፍጥነት መድረሱ ነው ወይስ በሰላም ነው መድረስ ያለብን? ይሄ እኮ ነው መለየት ያለብን። እኛ በፍጥነት ደረስን፣ ነገር ግን በሰላም ካልደረሰን ይጠቅማል። በቃ ነገሮች እየተስተካከሉ ነው አይደል? ለሰዎች አስፈላጊውን ነገር ተናግረናል። ስለዚህ በሰላም ነው መድረስ ያለብን አለችው። ኢምራንም ጭንቀቷን ስለተረዳ የመኪናውን ፍጥነት ትንሽ ቀዝቀዝ አድርጎ በጥሩ እጀታ መፈንዳቱን ቀጠለ። ኤምራንና ኢክራም ከተጋቡ ስድስት ዓመት ተቆጥሯል። በዚህም ሁለት መንታ ሴት ልጆችን ወልደው አራት ዓመት በፍቅር አሳድገዋል። እነዚህ ሁለት መንትዮች ከእነሱ ኋላ መኪና ውስጥ ተቀምጠው እየተጫወቱ ነው። እጅግ ውብ የሆኑ ሴት ልጆችን ወልደዋል። መንታውን ተወፈቀዋል። ኤምራን ቀጠለ፣ ግን አልጓጓሽም? ነገሮቹ ሁሉ እንዳሰብናቸው ሆነው የሆነ ደስ የሚል ነገር እስኪፈጠር ድረስ አላት። ኤክራምም አልጓጓሽም ብለህ ትጠይቀኛለህ እንዴ? እኔ በቃ ህልም ህልም እየመሰለኝ ነው። ወይኔ አላህዬ፣ እኛ እንደፈለግነው እንዳቀድነው ሁሉን ነገር ቢያሳካልን፣ አሰብከው አሰብከው ዓለም አሰብከው ዓለም እኮ ነው እንዴት ደስ የሚል ነገር እንደሆነ አለችው። ኢምራንና ኢክራም ከአህመድ ሲያገኙት በነበረው ገንዘብ እና መጨረሻም በማሚ አማካኝነት ከኤልያስ በወሰዱት ገንዘብ አዳማ ውስጥ ትልቅ የአበባ እርሻ ምርት ጀምረው የተሳካላቸው ታዋቂ ባለሀብቶች ለመሆን በቅተዋል። አበባ እርሻ እየሰሩ ወደ ውጭ እየላኩ የተሳካላቸው ምርጥ የቢዝነስ ሰዎች ሆነዋል። በዚህም የአህመድ ውለታ ከልባቸው አይጠፋም። ኤምራን ቀጠለ፣ እኔ ግን የአህመድን ውለታ ምንም አድርገን መመለስ የምንችል አይመስለኝም አላት። ኤክራምም መመለስ ትላለህ እንዴ? እሱ ጋር እኮ ነው ሰው መሆን የቻል ነው የእሱ ልኬትን ማንነትን ያገኘ ነው። እንዴት አድርገን ነው የምንመልሰው መመለስማ አንችልም እንደው ልናስደስተው እንኳ ብንችል ያቅማችንን ብንሞክር እንጂ በፍጹም አለች ኢክራምና ኢምራን አንዳች ልዩ ጀብዱ ሊፈጽሙ ይኖርበት ከነበረው የፍቅር ከተማይቱ ከአዳማ ናዝሬት ተነስተው ወደ አዲስ አበባ በመኪና እያመሩ ነው ኤልያስ በቻለው ፍጥነት ተወርውሮ ማድረግ ያለበትን አድርጓል። ማስተካከል ያለበትን ነገር ለማድረግ አንድ ደቂቃ እንኳ ሳያባክን ሁሉንም በፍጥነት አድርጓል። የሰራውን ከሰራ በኋላ ስልኩን አውጥቶ ኦማ ጋር ደወለላቸው። ኦማ የማያውቁ ስልክ ሆኖባቸው አነሱና ከጆሮአቸው አኖሩት። ኤልያስ ቀጠለ፣ እንዴት ነሽ አንቺ አሮጊት አላቸው። ኦማ በዚህ ደረጃ ክብራቸውን አዋርዶ የሚጠራቸው ማን እንደሆነ ባያውቁም ምላሽ ግን አላጡለትም። አሮጊትነቴስ አምናሃል ምን ነው አንቱታን ነፈከኝ? አሉት። ኤልያስም ይበልጥ በንቀት ተሞልቶ ስሚ፣ እኔ ያንቺን ተረት ተረት ልሰማ አልደወልኩም አላቸው። ኦማም የኔን መስማት ካልፈለግ ያንተን ተረት ንገረኝ። ለመሆኑ ማን ነህ፣ ማልበል በዚህ ማታ ደወልክ ደውለክ? የምትሳደበው አሉት። ኤልያስም ኤልያስ ኤልያስ እባላለሁ። ኤልያስ ብለው ደነገጡ። ኤልያስም ስሜን ገና ስትሰሚ እንደምትደነግጭ አውቃለሁ ከመደንገጥ ግን የምልሽን በአግባቡ መስማት ያዋጣሻል አለ። ኦማም ሃሃሃ፣ እኔ ነኝ ያንተን ስም ሰምቼ የምደነግጠው በስህተት ማንነትህ ሳላውቅ ሸይጣንነት ሳይገባኝ በቀኝ ጆሮዬ ስላናገርከኝ ወደ ግራ ልቀይረው ብዬ ነው። ምን ልትሰራ ደወልክልኝ? ነገ እዛው ፍርድ ቤት እንገናኛለን እንዴ? አሉት ኤልያስም፣ ይሄው ልሽ እቃቃ ልጫወት አይደለም የደወልኩት፣ የምነግርሽን ነገር መቋቋም ስለማትች ወደ ደጅ ውጭና አናግኝ አላቸው። ኦማ ኤልያስ በክፋት ተነሳስቶ ምንም ሊያደርገኝ ስለሚችል ለምኑም ብለው ወደ ደጅ ወጡ በረንዳ ላይ ሆነው ያወሩት ጀመር ኤልያስ ቀጠለ አሁን ከትልቁና ከትንሹ ልጅሽ ከሁለቱ አህመዶችሽ የተኛውን አስፈልጠሽ እንደምትወጂ ልጠይቅሽ ነው የደወልኩት አላቸው ኦማም እኔ እናት አይደለሁ እንዴ እንዲህ ሁለት ጡቶቼ ሁለቱንም በእኩልነት ነው የምወዳቸው አሉ ኤልያስም መልካም፣ እንደዛ ከሆነ አንድ ነገር ትመርጫለሽ። ትንሹ አህመድን ከማጣትና ለትልቁ አህመድ ብለሽ የምትሟገችውን የፍርድ ሂደት ከማስቆም አለ። ኡማ ደነገጡ። ልጀን ልጀን፣ የት አገኘኸው? የት አየህብኝ? ልጀን በምን ክፉ አይን አየህብኝ? ልጀን ተው አሉት። ኤልያስም እኔኮ ማሾና እስክስታ እንድትወርጅልኝ አይደለም የደወልኩለሽ የእኔ ሰዎች ትንሽ ትንሹ ልጅሽን ወደዚህ ይዘውት እየመጡ ነው። ስለዚህ እሱን በህይወት ማግኘት የምትፈልጊ ከሆነ ለትልቁ ልጅሽ ብለሽ የምትማገችውን የፍርድ ቤት ሂደት ነገ እንድታስጓጉሊ፣ ራስሽንም ሆነ መላው ቤተሰቡን ይዘሽ ትቀይሪ ያለሽ። ከመሀከላችሁ አንዳችሁ እዛ ፍርድ ቤት ነገ ከተገኛችሁ የእኔ ሰዎች እዛ እንደተገኘሽ ብቻ ገና እንዲያዩ ተጠቋቅመው ልጅሽን ደመከልብ ያደርጉታል። ውድና የተከበሯቸው የቻናሌ ቤተሰቦች እዚህ ድረስ አንብቤላችኋለሁ። በቀጣይ ክፍል የምንገናኝ ይሆናል፣ በጣም ረዥም ስለሆነ ነው። ከተመቻችሁ ላይክሽር ሽር ማድረጋችሁን አትርሱ። ኦማ እንግዲህ በድጋሚ ደግሞ ሁለተኛ ስቃይ ሊገቡ ነው መሰላይ። በጣም ነው የሚያሳዝነው ይሄ ታሪክ የእውነት ያው እንግዲህ የተንተባተብኩን ቢሆን እኔ ለራሴ ግን በጣም የሚያሳዝን ታሪክ ነው። ለማንኛውም ባይ ባይ።